መርሐባ ተመልካቾቻችን፣ ተመልሰን መተናል። አሁን ደግሞ የምናልፈው ከእናንተ የመጡልን አስተያየቶችን እናንተ የምናቀርብበት ሰዓት ነው። ከአስተያየቶቹ መካከል እንግዲህ ምን ይላል? አንደኛ ናችሁ ሚስኮች፣ ማሻአላህ ታምራላችሁ ይላል። እንዲሁም ደግሞ ባረከላሁ ፊኩም፣ አጂብ አላህ ይጠብቃችሁ የሚልም አለ። አብዛኛው በጥያቄዎቹ በጠየቅነው በተጠየቀው ጥያቄ ላይም መልስ ይሰጡአሉ አንዳንዱም ልክ እናንተ ከመናገራችሁ በፊት እኔ መልሱን አውቄው ነበርስ የሚልም አለ። ከመናገራችሁ በፊት ከማለቁ በፊት ማለት ነው። ደቂቃ ነበረ፣ ደቂቃው ከማለቁ በፊት ገና እንደሰማው ጥያቄውን መልሱ መቶልኝ ነበረ ግን አልመለስኩትም ነው። ሌላም ብዙ አስተያየቶች አሉ። ከዩቲዩብ አስተያየቶች እንደገና አንደኛ ነኝ ሁለተኛ ነኝ ሶስተኛ ላኪ ነኝ የሚል አስተያየቶችም አሉ። ምን ይላል? ሶስተኛ ነኝ ለኮሜንት ሐቂቃ ደብሮኝ ነበር እና ከላይ መጣልኝ ይላል። ያው ምንድን ነው ምንለውኛ ብዙ ጊዜ የዩቲዩብ አሱና ቲቪ የዩቲዩብ ቻናሉን ሰብስክራይብ ካደረግን በኋላ የደውሏን መልክት ነክተን ኦል ወደምትል እናርገው እንሌለ እሷን ስላረጋት እሱም ከላይ ኖቲፊኬሽን መጣልኛል እና ወዲያው ገባሁኝና እየተመለከትኩት ነው ያለሁት። አሁን ደስ ብሎኛል፣ ድብርት ይለቆኛል ብሎናል። ማሻአላህ እኛም ደስ ብሎናል በጣም አብዛኛው። ማሻአላህ ማሻአላህ ደስ ትላላችሁ፣ ትለያላችሁ፣ አላህ ይጠብቃችሁ የሚሉ አስተያየቶች ናቸው ያሉት በብዛት። እንደገና በአሁኑ በብዛት የተላከው ኮሜንት መልሱ ነበር። አስር አስር አስር አስር አለ። አንዳንዱ አይ ሰጎን አይበርም አለ። ለመብረር ነው የሞከሩት፣ ስለዚህ አልበረሩም አሉ። ሁሉም ይላለና መልሱን ባለፈው መልሰናል። እንሻላ የአሁን ጥያቄ ደግሞ ይኖረናል። በሁሌም በዚህ ስልክ ቁጥር በ0901780101 ላይ አስተያየትም ጭምር እያደረጋችሁ ከነመልሱ ብትልክሁልን ይደርሰናል። እኛም ወደ እናንተ እናቀርበዋለን። እንሻላ እናም የዛሬው ጥያቄያችን የሚሆነው እንሻ አላህ፣ በቀኝ በኩል ያለው እንግዲህ ያው ኡስታዝ አቡ ማዲህ ኸድር ነው። ጥያቄው ነው ላንተ ቢሆንም እናንተም ትሳተፋላችሁ፣ ተመልካቾቻችን የሚሳተፉበት ሁኔታ ያለው ሩጫ አየሮጥክ፣ ሁለተኛ ላይ ያለን ሯጭ ብትቀድመው አንተ ስንተኛ ትሆናለህ? አንደኛ አንደኛ ሙስጠፋ ሁሉም ይመልስና ከዛ ልመልስ። ሰሚራ ሁለተኛ ላይ ያለን እሯጭ አዎ፣ ሁለተኛ ያለችን ሯጭ ብትቀድሚያት ስንተኛ ላይ ትወኛለሽ? ሁለተኛ ይሄን ይመልስ። እንደዛ ነበረ። ሁለተኛ ሁለተኛ ስለነበረ ወደኋላ ሲሄድ እሱ የእሱን ቦታ ነው የምንተካውኛ። ሁለተኛ፣ ስለዚህ ከፊት ሌላ አንድ ሰው አለ ማለት ነው። አልተነከም ማሻአላ። እንግዲህ ዛሬ ተመልካቾቻችን ገና አልደረሰም። ጥያቄም ባልና ሚስት ደቂቃው መቅጠሩ ምንም ትርጉም የለም። የአሁኑን ካርድ እንግዲህ ባልና ሚስቶች መልሰውታል። ድሮ አግብታ ቢሆን ኖሮ እንግዲህ ማሻአላ እንሻላ በሚቀጥለው እንግዲህ ያው የዛሬውን ካርዱን እንሻአላህ አላህ ካለው እነሱ የሚወስዱት ነው የሚሆነው። በሚቀጥለው ሌላ ጥያቄ እንሻአላህ ወደእናንተ ይዘን መጣና፣ መጀመሪያ ቅድሚያ ለተመልካቾች እንሰጣለን። እነሱ አሁንም እንዳይወስዱ እንዳይበሉን እንሻአላህ ወደ ተመልካቾች የምናደርግ ነው የሚሆነው። ወደሚቀጥለው ፕሮግራማችን ከመሸጋገራችን በፊት የሐጅ ወቅት ነው ያለው ወደ ሐጅ ሰው እየጎረፈ ነው ያለው እና ኢንሻአላህ ወደዛ በምን ሄድ በሰዓት ከም ሄዳችን በፊት ግን ቡናና አሽተሽ ከም ሄዳችን በፊት ስለ ሐጅ በደንብ አድርገን ዒልምን ቀስመን መሄድ አለብን ብለን ነበር። ከዚህ በፊት ዒልምን ምንቀስመው ለማዎች ምን ላሉ ማ አክር ጂጅ ወማ ለ ጂጅ ወማ ልልሐጂጅ ጅ እናደርጋለን ብለው የሚጓዙ ሰዎች ብዛታቸው ሀጃቸው መቡል የሆነ ሰውን ማነሳቸው ብለን ነበርና፣ ልም ከመለስ የተነሳ ነው። ወደዛ በምንሄድበት ሰዓት የሰው ሀቅ ካለብን መመለስን መዘንጋት የለብንም። የሰው ሀቅ ያለበት እያለበት አንዳንዱ ያንን ሳይከፍል ወደ ሐጅ የሚየሄድበት ሁኔታ አለ። የሰው ብድር እያለበት የሚከፍልበት ጊዜው አልፎ የሚመላለስ አለ። በዑምራ ሊሆን ይችላል ሐጅ ሊሆን ይችላል፣ የተለያዩ ፋብሪካዎችን የሚገነባ ሊሆን ይችላል። የመሳሰለ እና የሰው ሐቅ ካለብን የሰው ብድር ካለብን እንደ ቋጥኝ ሊከብደን ይገባል። ከእነሁ ትከሻችን ላይ ቋጥኝ እንደተጫነብን ያክል ልንሆን ይገባል። አንዳንዱ ሱብሓነላህ የሰው ብድር ተከማችቶበት። እግሩን ዘርግቶ ይቀመጣል። ምንም መስሎ አይታይም። ከአነሁ አበዳሪ ተበዳሪ ሳይሆን አበዳሪ ብዙ ሰዎች ዘንድ ብር አበድሮ አበድሮ አበድሮ በሚፈልጉት ሰዓት ይክፈሉኝ ብሎ እግሩን ዘርግቶ አርፎ ቁጭ ያለ ይመስላል። ብድር ካለብን የሀቂቃ ሸሪዓችንም የሚያበረታታው በቶሎ በመክፈል ላይ ነው። አንድ ሰው ብድር መክፈል እየቻለ የሚያዘገይ እንደሆነ ሓራም ነው። ብድር አለበት። ጊዜው ደርሶ መክፈል እየቻለ ካዘገየ ሓራም ነው። ለዛም እዚህ ሓራም ውስጥ እንዳንገባ ሓታ ከወር በኋላ የሚከፈል ብዬ ከሆነ የወሰድኩት ወር ሳይሞላው ካገኘሁ ቶሎ መክፈል ነው ያለብኝ። ቶሎ ወደ መክፈሊ ለምን አዝራኤል አይጠብቀኝምና። ወደ ሓጅም ከመሄዳችን በፊት የሰው ሓቅ ካለብን የበደልነው ሰው ካለ አውፍ ማስባልን መዘንጋት የለብንም።

ነብዩና ዓለይሂ ሶላቱ ወሰላም ያወድስ ግጥም ሰምተን ተመልሰናል ማሻላህ ወደ ፕሮግራማችን የምንሄድ ይሆናል አሁን ደግሞ ፕሮግራማችን አስማኡ ላ ልሑስና ነው ቀልባችን ረጠብ የምናደርግበት አሽረፈል ኸልቅና ዓለይሂ ሶላቱ ወሰላም በግጥም ሲመደሑ ሰምተን አሁን ደግሞ ቀልባችን ረጠብ የምናደርግበትን የአላህን ስም የምንዘክርበት ጊዜ ደርሷል ማለት ነው አብራችሁን ቆዩ